በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም፣ እንዴት ናችሁ በዓለም ዙሪያ ያላችሁ ኦርቶዶክሳውያን። የነዳያን ማስፈሰክ ፕሮግራማችን ዛሬ ጀምረናል። ከዚህ በፊት ያው በጾም ወቅት እንዳያችሁት የአጠባ ፕሮግራሙ ምናምን ነበረ ማለት ነው። አሁን የጾም ከዚህ በፊት እንደምናደርገው የጾም የማስፈሰከው ሁኔታ ዛሬ ጀምረናል። ከዚህ በፊት ያው ስታደርጉልን እንደነበረ በአጠባ ጊዜው ልብስ አምስት ልብስ ታመጡ እንደነበረ አሁንም ያው ድጋፋችሁ እንድታደርጉልን በዚህ ብዙ ነዳያን ስለሚመጡ በእለቱ ከዚያ በፊት እንዳያችሁት ማለት ነው አምና እና በልብስ የምችሉ ልብስ እንድታመጡልን። የሚያስፈልጉ ነገሮች ከኋላ የምትመለከቱት ዘይት ሊሆን ይችላል። እንደዚሁም እንጀራ ዱቄት ሊሆን ይችላል። በርበሬ በእለቱ ልታመጡልን እንፈልጋለን ማለት ነው። በአካል መጥታችሁ ከሩቅ ሀገር ያላችሁ ሰዎች በአካል መቅረብ መጥታችሁ በድጋፍ ማድረግ የማትችሉ ሰዎች ከስር በአንቀጸ ተዋሕዶ ሰንበት ቤት አካውንት ስለተቀመጠ በሱ ላይ ድጋፍ ማድረግ ትችላላችሁ። እንደዚሁም በተቀመጡ ስልክ ደውላችሁ ድጋፍ ማድረግ እንደምትችሉ እንገልጻለን።